የዛሬውን ሐሳብ ስናጠቃልል ሎጂኩ እንደዚህ ይቀመጣል። እንግዲህ ፕሪሚሲስ ዋን የቀደመው መጽሐፍ ጠውፍቷል፣ ተበርዟል። ፕሪሚሲስ ቱ ቁርአን በቀደመው መጽሐፍ መመራት እንደሚገባና እውነተኛ የፈጣሪ ቃል እንዳለበት ብርሃን እንዳለበት ያስተምራል። ኮንክሉዥኑ ምን ይሆናል? ቁርአን ተሳስቷል የሚል ይሆናል ማለት ነው። ጥያቄ ያለው እሺ፣ አብዱል ቀጥል። ጥያቄ እኔ በነበራቶች ላይ ምንድነው፣ ሲጀመር ሲጀመር ኤርምያስ ስምንት ላይ ጸሐፎቻችሁ መጽሐፉን በርዘዋል ይላል። ስለዚህ የቀደመው መጽሐፍ ተበርዟል። ምን መሰለህ አሁን መጽሐፍ ቅዱስ ተበርዟል ወይስ አልተበረዘም የሚል ሙግት አለን። ተበርዟል ብለህ ካልከኝ አሁን በአንሳው በኤርምያስ ስምንት ስምንት መሰረት ተበርዟል መጽሐፍ ቅዱስ ብለህ የምትል ከሆነ ሎጂኩ ምን የሚል ግዴታ ውስጥ ይከተሃል? ቁርአን ተሳስቷል የሚል ግዴታ ውስጥ ይከተሃል። ምክንያቱም ከተበረዘ መጽሐፉ የቀደመው መጽሐፍ ከተበረዘ ቁርአን የቀደመውን መጽሐፍ ተከተሉ፣ ተመሩበት፣ በውስጧ ብርሃን አለው አንተ ጋር ጥያቄ ከተፈጠረብህ ሂድና የመጽሐፉን ሰዎች ጠይቅ ብሎ በተደጋጋሚ የቀደመው መጽሐፍ እውነተኛ እንደሆነ ስለሚናገር አሁን በጠቀስከው ጥቅስ መሰረት የቀደመው መጽሐፍ የተበረዘ ከሆነ ያንተ ቁርአን ሐሰተኛ መጽሐፍ ነው ማለት ምክንያቱም የተበረዘን መጽሐፍ እውነተኛ መጽሐፍ ነው ብሎ የሐሰተኛ ምስክርነት ሰጥቷል ገብቷል ሌላ ሌላ ጥያቄሽ ሌላ ሰው እርሺ ወንድም፣ የኔ ጥያቄ ምንድነው፣ ማርቆስ ወንጌል ምዕራፍ 16 ከቁጥር 9 በኋላ ያለው ከጊዜ በኋላ የተጨመረ እንደሆነ ሊቃውንቱ በአጠቃላይ ይስማማሉ። ስለዚህ መጽሐፍ ቅዱሱ ለመበረዙ ክርስቲያኖች በራሳችሁ ታውቃላችሁ ማለት ነው። እሺ፣ አይሁን፣ ስሙ ጥያቄ ስትጠይቁ መጽሐፍ ቅዱስ እዚህ ክፍል ላይ ተበርዟል፣ እዚህ ጋር የድሮ ቅጅላይ ቅጂ ላይ የለም፣ እዚህ ላይ እንትን የሚለው ከእንትን ከሚለው ጋር ይጋጫል የሚለውን ጥቅስ ለኔ ማምጣት አይጠበቅባችሁም። እሱን ለመፍታት አይደለም እዚህ ጋር የቆምኩት። እነዛ ጥቅሶች በእናንተ እምነት መሰረት መጽሐፉ የቀደመው መጽሐፍ ተበርዟል የሚል ማስረጃ ከሰጧችሁ እና የቀደመው መጽሐፍ ከተበረዘ ቁርአናችሁ ስህተት ነው ማለት ነው። ምክንያቱም የተበረዘን መጽሐፍ እንደ ፈጣሪ ቃል ተጠቀሙ፣ ተመሩበት ይላል። የቀደመው መጽሐፍ ተበርዟል የሚል ማስረጃ ካመጣችሁልኝ ታዲያ የተበረዘውን መጽሐፍ ተጠቀሙ፣ በእሱ ተመሩ ለምን ይላል ቁርአን? ስለዚህ የተበረዘን መጽሐፍ እንድንጠቀም ስለአዘዘ ቁርአን ሐሰተኛ መጽሐፍ ነው ማለት ነው። ሎጂኩ አልገባችሁም? ልድገምላት። ፕሬሚሲስ ዋን ፕሬሚሲስ ዋን የቀደመው መጽሐፍ ተበርዟል። ፕሬሚሲስ ቱ የተበረዘውን መጽሐፍ የእውነተኛ የፈጣሪ ቃል ነው ብሎ ምስክርነት ሰጥቷል ቁርአን። ኮንክሉዥኑ ምንድን ነው? ቁርአን አሰተኛ ነው ማለት ነው። ምክንያቱም የተሳሳተን መጽሐፍ፣ የተበረዘን መጽሐፍ የፈጣሪ ቃል ነው እያለ ነው። እሺ ምንድን ነው ጥያቄ? የእኔ ጥያቄ ዮሐንስ ወንጌል ምዕራፍ ስምንት ላይ ከአንድ እስከ አስራ ሁለት ያለው የተጨመረ ለመሆኑ ሊቃውንት ይስማማሉ። በዛ ላይ በጣም ብዙ እርስ በርስ የሚጋጩ ጥቅሶች ስላሉ በመጽሐፍ ቅዱስ ውስጥ ስለዚህ ተበርዟል። እሱ እኮ ግልጽ ነው። የሰው ሀሳብ ገብቶበታል። ጳውሎስ እኔ እንዳሰብኩት ነው ይላል ብዙ ቦታ ላይ። ሸሚዜዬን አንጡ ይላል ጳውሎስ ብዙ ቦታ ላይ። ስለዚህ የሰው ሀሳብ ገብቷል መጽሐፍ ውስጥ እኮ አሁን አንተ ባመጣኸው ሙግት መሰረት ወንጌላቱ ከተበረዙ እና የሰው ሐሳብ ከገባባቸው ሱረቱል ማኢዳ ቁጥር 47 ላይ የኢንጂል ባለቤቶች አላህ በውስጧ ባወረደው ህግ ይፍረዱ፣ በሷ ካልፈረዱ ጋንም ይገባሉ ይላል። ስለዚህ በተበረዘው መጽሐፍ ተመሩ ስለሚል ቁርአን የሐሰተኛ መጽሐፍ ነው ማለት ነው። ለራሱ ገብቷል። አሁን እሺ፣ አሁንስ አልገባ አልገባ ሲጀመር ያልገባ መሬት ላይ ተቀምጠ ነው። ተነስ ተነስ ከመሬት ላይ። በሱራ 29 ቁጥር 46 ላይ ሙስሊሞች ክርስቲያኖችን እንዲህ እንዲሉ ያዛቸዋል፦ በዚያ ወደ እኛ በተወረደው ወደ እናንተም በተወረደው አመንን፣ አምላካችንም አምላካችሁም አንድ ነው፣ እኛም ለእርሱ ታዛዦች ነን ነገር ግን ሙስሊሞች ባለመታዘዝ በተቃራኒው ይናገራሉ፣ እንዲህ በማለት በመጽሐፋችሁ አናምንም፣ ምክንያቱም ተበርዟል፣ አምላካችሁም ሐሰተኛ አምላክ ነው። በመጽሐፋቸው እመኑ ተብለው ታዘው እያለ እጃችን ባለው ብቸኛ የእግዚአብሔር መገለጥ ለምን አምኑ? አምላካችንና አምላካችሁ አንድ ነው በሉ ተብለው ታዘው እያለ ለምንድንነው አምላካችሁ አምላካችሁ ሐሰተኛ አምላክ ነው የሚሉ? እንደ መጽሐፍ ቅዱስ አስተምሮ እግዚአብሔር ሥላሴ ነው፤ በመለኮትነት ወይም በባህሪ አንድና በአካል ሦስት፣ አብ፣ ወልድና መንፈስ ቅዱስ። ሰው መሆንም በመለኮትነቱ ላይ ጨምሮ ወደ ዓለም የመጣው ደግሞ ወልድ ሲሆን፣ እርሱም የናዝሬቱ ኢየሱስ ነው። ይህ ኢየሱስ የሰውን የኃጢአት ዕዳ ለመክፈል በመስቀል ላይ ሞተና ሞትን ድል አድርጎ ተነሳ። ቁርአን ደግሞ እነዚህን ሁሉ ይክዳል። ስለዚህ ሙስሊሞች በመጽሐፍ ቅዱስ እናምናለን ማለትና የእናንተ አምላክና የእኛ አምላክ አንድ ነው ማለት አይችሉም። ሙስሊሞች መጽሐፍ ቅዱስን ይቃወማሉ፣ ምክንያቱም መጽሐፍ ቅዱስ ከቁርአን ጋር ይጋጫል። ነገር ግን ሙስሊሞች የሚገጥማቸው ችግር አለ። እሱም ቁርአን ቶራህና ወንጌል ወይም እንጂል የአላህ መገለጦች ወይም ከአላህ የተወረዱ ናቸው ብሎ ማወጁ ነው። ቁርአን ሱራ 3 ከቁጥር 4 እስከ 5 ላይ እንዲህ ይላል፤ ከእርሱ በፊት ያሉትን መጽሐፍት የሚያረጋግጥ ሲሆን መጽሐፉን ወይም ቁርአንን በአንተ ላይ ከፋፍሎ በእውነት አወረደ። ተውራትንና እንጂልንም አውርዷል ከቁርአን በፊት ለሰዎች መሪ አድርጎ አውረዳቸው። ፉርቃንንም አውረደ። እነዚያ በአላህ ተአምራቶች የካዱ ለእነርሱ ብርቱ ቅጣት አላቸው። አላህም አሸናፊ የበቀል ባለቤት ነው። ስለዚህ አላህ ተውራትንና ወንጌልን መመሪያ አድርጎ አውርዷል ማለት ነው። ነገር ግን ሙስሊሞች አላህ ተውራትንና እንጂልን ወይም ወንጌልን አልጠበቃቸውም፣ ስለዚህ ሁለቱም መገለጦች ተበርዘዋል ይሉናል። አላህ ሰዎችን ለመምራት የላከው ነገር መጨረሻው እግዚአብሔር ሥላሴ ነው፣ ኢየሱስም በመስቀል ላይ ለኃጢአታችን ክፍያ ሞቷል ብሎ ክርስቲያኖችን አሳምኗል። እርግጥ ነው ሙስሊሞች ታውራትና ኢንጂል ተበርዘዋል ሲሉን ልንገረም ይገባል። ምክንያቱም ቁርአን ማንም ሰው የአላህን ቃል መለወጥ እንደማይችል ገልጿል። ሱራ 1827 ላይ እንዲህ ይላል፣ ከጌታህም መጽሐፍ ወደ አንተ የተወረደውን አንብብ፣ ለቃላቶቹ ለዋጭ የላቸውም። ከእርሱም በቀር መጠጊያን በፍጹም አታገኝም። ሙስሊሞች እንዲህ ሊሉ ይችላሉ፣ ይህ አንቀጽ ማንም ቁርአንን ሊለውጥ አይችልም ማለት ብቻ ነው። ነገር ግን ክፍሉ የሚለው ቁርአንን ማንም መለወጥ አይችልም ሳይሆን፣ ለቃላቶቹ ለዋጭ የላቸውም ነው። በቁርአን መሠረት ደግሞ ቶራህና ወንጌል ወይም ኢንጂል የአላህ ቃሎች ናቸው። ምንም እንኳን ማንም ቃላቱን ሊለውጥ እንደማይችል ግልጽ መግለጫ ቢሰጥም ብዙ ሙስሊሞች ወንጌል የተበላሸው ወይም የተበረዘው በሐዋርያው ጳውሎስ ወይም በኋለኞቹ ክርስቲያኖች እንደሆነ ይናገራሉ። ወንጌል ከተበላሸ ለምን ቁርአን በመሐመድ ዘመን ክርስቲያኖች አሁንም ወንጌል እንደነበራቸው ተናገረ ብለን ልንገረም እንችላለን? ሱራ 7 ቁጥር 157 ለእነዚያ ያንን እነሱ ዘንድ በተውራትና በኢንጅል ተጽፎ የሚያገኙትን የማይጽፍና የማያነብ ነቢይ የሆነው መልእክተኛ የሚከተሉ ለሆኑት እነዚያ እነሱ የሚድኑ ናቸው። ከዘመናት በፊት ወንጌሉ ተበርዞ ከነበረ ክርስቲያኖች ሙሐመድን በወንጌል ውስጥ ተጠቅሶ እንዴት ሊያገኙ ይቻሉ? አላህ በተበረዙ መጻሕፍቶቻችን ውስጥ መሐመድ ተጠቅሶ ታገኙታላችሁ እያለ ነው። ነገር ግን መሐመድ በቅዱሳን መጽሐፍቶቻችን ውስጥ በፍጹም ተጠቅሶ አናገኘው ሰዎችን ከወንጌል ለማራቅ ስለሚመጡ ሐሰተኛ ነቢያት አጠቃላይ ማስጠንቀቂያ የሚሰጡ ክፍሎች ካልሆኑ በቀር እና ደግሞ መሐመድን በመጽሐፍ ቅዱሳችን ውስጥ ተጠቅሶ ካገኘን ይህ ከተበረዙት ክፍሎች አንዱ እንዳልሆነ እንዴት እናውቃለን መጽሐፍቶቻችን ከእስልምና ጋር ስለሚቃረኑ ማለት ነው ለምንድን ነው ለእስልምና እንደ ማስረጃ ያስቀምጣቸው አላህ ግን ከዚህ የበለጠ ሄዷል ክርስቲያኖችን በወንጌል እንዲፈርዱ አዟል። ሱራ 5 47 የኢንጂልን ባለቤቶች በውስጡ አላህ ባወረደው ሕግ ይፍረዱ። አላህም ባወረደው የማይፈርድ ሰው እነዚያ አመፀኞች እነርሱ ናቸው። በተበረዘ መጽሐፍ እንድንፈርድ ለምንፈቀደልን ያለን ብቸኛ ወንጌል ከእስልምና ጋር ይቃረናል። ስለዚህ የአላህን ትእዛዝ ለመታዘዝ በተሰጠን መጽሐፍ ስንፈርድ እስልምና ውሸት ነው ብለን እንደመድማለን። አላህ በተመሳሳይ መንገድ ይቀጥልና ሱራ አምስት ቁጥር 68 ላይ እንዲህ ይላል፣ እናንተ የመጽሐፉ ባለቤቶች ሆይ ተውራትንና እንጂልን ከጌታችሁም ወደ እናንተ የተወረደውን እስከምታቆሙ ድረስ በምንም ላይ አይደላችሁም በላቸው። አላህ በተበረዘ መጽሐፍ ላይ ካልቆመን በስተቀር የምንቆምበት መሰረት እንደሌለን ለምን ይነግረናል? የተበላሸው ወንጌል ባይፈቅድልን ኖሮ እሱን አስወግደን በቁርአን አናምንም ነበር። ስለዚህ ቁርአን በግልጽ ያስቀመጠው ወንጌል ለክርስቲያኖች ስልጣን እንዳለው ነው። ይህም ትርጉም የሚሰጥ ነው። የቁርአን ጸሐፊ ክርስቲያኖች የእግዚአብሔር ቃል እንዳላቸው ካመነ፣ ስለዚህ ወንጌል ለክርስቲያኖች ብቻ ሳይሆን በመሐመድና በተከታዮቹ በሙስሊሞች ላይም ስልጣን ነበረው ማለት ነው። አንድ ቀን መሐመድ ስለ መገለጦቹ መጠራጠር ጀመረና አላህም ከጥርጣሬዎቹ እንዲያርፍና እንዲያረጋግጥ ወደ መጽሐፉ ሰዎችና ወደ ክርስቲያኖች እንዲሄድ አዘዘው። ሱራ 994 ወደ አንተም ካወረድነው በመጠራጠር ውስጥ ብትሆን እነዚያን ከአንተ በፊት መጽሐፉን የሚያነቡትን ጠይቅ። እውነቱ ከጌታ ዘንድ በእርግጥ መጥቶልሃል፣ ከተጠራጣሪዎቹም አትሆን። የዛሬ ሙስሊሞች ቁርአን በመጽሐፍ ቅዱስ ላይ የመፍረስ ሥልጣን ያለው ያስመስላሉ። ስለዚህ መጽሐፍ ቅዱስ ከቁርአን ጋር ስለሚጋጭ መጽሐፍ ቅዱስ ውድቅ መሆን አለበት ብለው ያስባሉ። በቁርአን ግን በጣም ተቃራኒ ነው። መጽሐፍ ቅዱስ በቁርአን ላይ ይፈርዳል። እናም መሐመድ ራሱ መገለጡ ልክ መሆንና አለመሆኑን የሚያረጋግጠው ከመጽሐፉ ሰዎች ጋር በአንድ መስመር የሚሄድ መሆኑን በማስተያየት ነው። መሐመድ እስልምናን መስፈክ ስለቀጠለ ይህን ፈተና በቁም ነገር አልወሰደውም። ታዞ ወደ መጽሐፉ ሰዎች ሄዶ ቢሆንና ማረጋገጫ ቢፈልግ ቁርአንን ለማስወገድ ይገደድ ነበር። ምክንያቱም ቁርአን ሙስሊሞችን የማይታለፍ አጣብቅኝ ውስጥ ያስቀምጣቸዋል። ክርስቲያኖች በመንፈስ አነሳሽነት የተጻፈውና የተጠበቀው ስልጣን ያለው የእግዚአብሔር ቃል አላቸው ወይም እኛ የለንም። እንዲ ነው ያላቸው እነዚህ ሁለት አማራጮች ብቻ ናቸው። በመንፈስ አነሳሽነት የተጠበቀው ስልጣን ያለው የእግዚአብሔር ቃል ካለን እስልምና ውሸት ነው። ምክንያቱም እስልምና ካለን ነገር ጋር ወይም ከእግዚአብሔር ቃል ጋር ስለሚጋጭ። በመንፈስ አነሳሽነት የተጠበቀው ስልጣን ያለው የእግዚአብሔር ቃል ከሌለን አሁንም እስልምና ውሸት ነው፣ ምክንያቱም ቁርአን የመጽሐፋችንን ተጠብቆ መቆየትና ስልጣን ያረጋግጣል። ስለዚህ ወንጌል የእግዚአብሔር ቃል ከሆነ እስልምና ሐሰት ነው፣ ወንጌል የእግዚአብሔር ቃል ካልሆነም እስልምና ሐሰት ነው። በየትኛውም መንገድ እስልምና ውሸት ነው። በእስልምና ከዋናው ትምህርቱ ጋር የሚቃረኑ መጽሐፍትን በመደገፍ ራሱን በራሱ ያጠፋል። ማመን የማይፈልጉ ሙስሊሞችና ራሱን በራሱ የሚያጠፋ ሃይማኖት አዲስ ሃይማኖት መፈለግ አለባቸው። ሙስሊም ወገኖቻችን ወንጌልን እንዲታዘዙ እናበረታታቸው፣ የሁለታችንም ሃይማኖቶች እንደሚያዙት ማለት ነው። ስላዳመጣችሁኝ ተባረኩ። ለሌሎች ሼር አድርጉት። መልካም ቀን።